ሰላም፣ ሰላም! ወደ ዩቲዩብ ቻናላችን ቤተሰቦች፣ እንዴት ናችሁ? ሁሉ አማን፣ ሁሉ ተማም፣ ሁሉ ቀመጥን አለን። እኛ እንዳለን አለን። የዛሬው ቪዲዮአችን ምን መሰላችሁ? ኦኬ፣ ዛሬ በጣም ደበረኝ አዎ ዛሬ በጣም ደበረኝ እና ምን መሰላችሁ፣ እኔ ኮንተንት ክሪኤተር ሆኜ እኔ ቪዲዮ እየሰራው ምናምን ከደበረኝ እናንተ ቤት ቁጭ ብላችሁ እንዴት ሊደብራችሁ እንደሚችል አሰብኩትና ለምን እናንተ በቃ ከዩቲዩብ እያሳያችሁኝ ያላችሁት ፍቅር በጣም ስለከበደኝ ምን አሰብኩ መሰላችሁ፣ አክቹዋሊ መልቀቅ የነበረብኝ ቪዲዮ ነበረ። ሶ ኤዲቲንግ በጣም ጊዜ እየወሰነብኝ ነው። ላይክ ለእናንተ ቪዲዮ ስሰራ በጣም ረዥም ጊዜ ስለሚወስድብኝ በጥራት ስለማቀርብ ጊዜ ወስዳል። ማይ ጋድ እና ምን አሰብኩ መሰላችሁ፣ ዛሬ ፈታ ብለን እንድናሳልፍ፣ ዛሬ ዘና ብለን እንድናሳልፍ፣ ቲክቶክ ላይ ያልተለቀቁ የተወሰኑ የቲክቶክ ቪዲዮች አሉ። እነዛን ቪዲዮች መጀመሪያ ለምን ለእናንተ አላሳያችሁ? ማለት ለእናንተ ለቤተሰቦቼ፣ ምንም አላደርገው ነገር የለም። እነዛን ቪዲዮች መጀመሪያ ለምን ለእናንተ አላሳያችሁ ብዬ አሰብኩና እነዛን ቪዲዮ ልጋብዛችሁ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ላይክ እያደረጋችሁ ጀምሩ። እኔ ቪዲዮዎቹን ልጋብዛችሁ ማስ እን ነው፣ እኔ የምልህ ማቲያስ፣ ስመጣ አስር ሺህ ብር ልኬልህ ነበረ። ከለንደን እንግዳ ይመጣል የሚያስፈልጉ ነገሮች እንድትገዛ ነበር። እሺ ቦስ። ሌላ ቴሌ ብር ላይ አዬ፣ ቴሌ ወሰደው በቃ። አስር ሺህ ብር ብድር ነበረብኝ እኮ ቦስ። ችግር የለውም ቦስ። ደሞዝ ከፍለኝ እመልስልሀለሁ። በልንካሽ እላይ ካለ ሱፐርማርኬት ይዘናል። ይዘና እዛ ስጋቸው አሪፍ። እሺ ቦስ። እሱ ቦስ ብር ነው አስር ሺህ ብር ይቀርብሀል። እሱን ደግሞ ሌላ ጊዜ ታመጣለህ። ማቲያስ ምንድን ነው የተፈጠረው ቦስ? ከዚህም ሰው እየተበድሬ ነበረ መሰለኝ ምን ችግር የለውም ቦስ፣ ደሞዝ ከፍለኝ ይመልስልሃል። ደሞዝ ስንት ነበር? አስራ አምስት ሺ ብር። አሁን የእኔ ስንት ብር ነው አንተ ጋር ያለህ? አይ ሺ ብር ቦስ። እሺ በቃ ይኸውልህ፣ አንተ ሱፐር ማርኬቱ ጋር ሂድና ግዛ፣ እኔ ትራንስፈር ሂሩቴ አንተ ግን በቃ እኔም አከር አቁመሃል። የመጀመሪያ ልጃችንን ከወለድን በኋላ በጣም ቋጣሪ ይሆናል። በወር ሰላሳ ሺህ ብር ታገኛለህ፣ ግን ለኔ ለምስተር ምንም አድርገህልኝ አታውቅም። እኔ በአንተ ቦታ በሆን ግን በጣም ነበር ከባከብህ። የምር እንደዛ ማድረግ ትችይ ነበር? አዎ ከአንተ በጣም የተሻልኩ ባልሆን ነበር። ይገርምሃል እኔ እስኪ ተቀመጪ። እሺ ቦታ እንቅሄር። ደሞዝ ስንት ነበር? ሰላሳ ሺህ ብር

እሺ 13 ሺህ ብር ቀረሽ። ያው ለልጃችን ዳይፐር እና ወተት ተገዥለታለሽ፣ ለሷም ሺህ ብር ብለን እንድናስበው። ስንት ቀረሽ? ኡፍ 8 ሺህ ብር። እሺ የቤት ኪራይ 30 ሺህ ብር ትከፍያለሽ። ከዛ ደግሞ እንዳትታመሚ ይጸልይ፣ ምክንያቱም ከታመምሽ መታከም የለሽ። የኔ ደግና ባል ታላቁ፣ አሁን ተግባብተናል ስንበል ወያላ እሺ። ሻሽ ደጋፊ ደግሞ ምን አሁን ገንዘብ ስላለ የማንቸስተር ደጋፊ መሆን መስሎ ነው። አደራ ደግሞ እዚህ ላይ አይጫንም። ዝም በል ወያላ ነግር ያሉ ነው በቃ ይመስላል። አሁን በአንተ ቤት ቲም መደገፍ ነው። እን ፒተርሰን ይባላል። ይገርማል በጣም ጓደኛ፣ ኬንያ ከሄደ ሁለት ዓመት ሆኖት ነበር። ገና ወደ ኢትዮጵያ እየገባ ነው ሰውዬው። ኬንያ የመጣ ይመጣ ሳይሆን ኬንያ ተወልዶ ስማ ግን ለምን ሰርፕራይዝ አናደርግም? እንዴት ቦስ፣ ይሳቲ ልጅ እያለን ምንቃለደው፣ ቀልድ ነበር። ቀስ ብለ ኳላው ሄድና በጥፊት ብለዋል። እንዴ ቦስ ፒተር ሊለኝስ እንዴ ወደ እኔ ትጠቁመዋልሀ። ከዛ ሰላም ብለዋል። የኬና ዶላርም ሊሰጥ ይችላል። እሺ ቦስ ፒተርሰን፣ ዋት ቦስ ኢየሱስም ማነው? ማቲያስ መልካ ይባላል። ሚዛን አይደለም። የቤቱ ብቸኛ ወንድ ልጅ ነው። እናቱ ከቤቱ አወጥቶ የራሱን ቤት እንዲከራይ ብትነግረውም፣ እሱ ግን የኑሮ ውድነቱን ታሳቢ በማድረግ ይህን ቤትና ይህን ሱፍ መቼም አልቀይረውም ካለ ዓመታትን አስቆጥሯል። ቤት በኩል ነው ደግሞ ድመት የገባው አንተ ከርሳ ክብነች ባጉሎ ትባላለች በቅጥል ስሟ ማዘሯ የማቲያስ መልካ እናት ነች ይጦረኛል ብላ ያሳደገችው ብቸኛው ወንድ ልጇን መጦር ከጀመረች ድፍን 14 ዓመት ሞላት ያው ከፊት ያለው 18 ዓመት ሳይቆጠር ማለት ነው ደሞ ብላችሁ ናችሁ ነው ቆይዝ ቤት እሷ ማጥናት አይችልም እንዴ ማለት መልካ ትባላለች የማቲያስ መልካ ታናሽትና የማዘሯ የመጨረሻ ሴት ልጅ ከቤታቸው ውስጥ የተማረችው የገባት እሷ ብቻ ነች ግን የእሷ መማር ለማቲያስ በንቅርት ላይ ጆሮ ደግፍ ነው የሆነበት እንዴት ዋላችሁ መርሃዊት መልካ የማቲያስ መልካና የማሌት መልካ ታላቅ እህትና የማዘሯ የመጀመሪያ ልጅ። ቤተሰቦች የማገዛለብኝ ብላ ወደ አረብ ሀገር ብሄደች፣ በ29ኛ ቀኗ አሰሪዋ ቲክቶክ ላይ ተጥራ ስትል በማየቷ ጠርዛ ወደ ኢትዮጵያ ልካት፣ አሁን ቲክቶከር ሆናለች። የዛሬው ስብሰባ ደግሞ ምንም በተመለከተ ነው። ይሄ ሽማግሌ ጡረተኛ ከገዛ ቤቱ እየሰረቀ እየበላ ነዋ። አያንተ ልጅ ሻንጣ ተቀበለኝ ነው፣ አስቀምጠው እሺ

ቪዲዮዎቹ ቹ ያያቻቸው ሆነ ይመስሉ ነበረ እንደ ተዝናናችሁባቸው ፈታ እንዳላችሁባቸው ተስፋ አደርጋለሁ። ምክንያቱም እነዚህ ቪዲዮስ ስንሰራ እናንተ ዘና ፈታ ፈታ ፈታ ያደርጋል ብለን ስላሰብ ነው የሰራናቸውና እንደ ተዝናናችሁባቸው እንደ ወደዳችሁባቸው ተስፋ እናደርጋለን። ለማንኛውም በዚህ ቪዲዮ ላይ ሁለት ኮመንቶች ልታስቀምጡልኝ ይፈልጋሉ። የመጀመሪያው ይሄን ቪዲዮ የምታዩት የት አካባቢ ሆናችሁ ነው? እምትኖሩበትን አካባቢ ሁለተኛው ጥያቄ ደግሞ ካሳየኋችሁ ቪዲዮ የትኛው ተመቻችሁ የትኛው ቪዲዮ ወደዳችሁት እና አዝናናችሁ የሚለውን ምክንያቱም ከዚህ በፊት ቲክቶክ ላይ የለቆኳቸውን ቪዲዮች እንዳለ ለቅቄያቸው ነበረ ላይክ እንደዚህ ስላልተገናኘን ብዙዎቻችሁ ሀሳብ አስተያየታችሁን እያስቀምጣችሁ አልነበረም አሁን ግን ታስቀምጣላችሁ ለማንኛውም ይህን ዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ላይክ ያላረጋችሁ ላይክ አድርጉ ሁላችሁም በያላችሁበት መልካም ቀን ሁላችሁ አስራ አምስት ሺህ ሰብስክራይብ ገብተናል በዚሁ አጋጣሚ እና በጣም በጣም በቃ 15000 ሰው ሰብስክራይብ አድርጎ የእናንተን ዩቲዩብ ቻናል ሲከታተል በጣም እኮ ብዙ ነገር እኮ ነው። በጣም ኢስ ቱ ማች ቱ ማች አረ ጋይስ። ለማንኛውም 15000 ሰዎቻችሁን በጣም በጣም ከልብ አድርጌ አመሰግናለሁ። ገና እንበዛለን። ሆፕፉሊ ከፈጣሪ ጋር ገና እንበዛለን። ለማንኛውም ሁላችሁን በጣም አመሰግናለሁ። መልካም ቀን ይሁንላችሁ። ባይ